የሰው ልጆችን ምድር ላይ ማንም አያሸንፋቸውም ብላችሁ ታስባላችሁ አይደል? በአሳፋሪ ሽንፈት ስለተጠናቀቀ አንድ አስገራሚ ጦርነት ልንገራችሁ። የአውስትራሊያ ገበሬዎች አዝመራቸው ኢሙ በሚባሉ የሰጎን ዝርያ ባላቸው 20 ሺ በሚሆኑ ወፎች ጥቃት ደረሰባቸው። እርዳታ እንዲደረግላቸው መንግስታቸውን ተማጸኑ። ስለዚህ አውስትራሊያ ማንም ምክንያታዊ መንግስት ለህዝቦቹ ሲል እንደሚያደርገው ወፎቹ ላይ ጦርነት አውጆ ወታደሮቹን ለውጊያ ላከ። ማሽንገን ያነገቡት ወታደሮች ለውጊያ ዝግጁ ሆነው የሚጠብቁት እንደተለመደው ሌሎች የሰው ልጆችን ሳይሆን እነዚህ ወፎችን ነው። ውጊያው ተጀመረ። ነገር ግን እነዚህ ወፎች የዋዛ አልነበሩም። ፈጣኖች፣ መገመት የማይችሉ እንደውም አንዳንድ ወታደሮች ብንተኩስባቸው አይሞቱም ወፎቹ ቡሌት ፕሩፍ ናቸው እስከ ማለት ደርሰዋል። ከቀናት ውጊያ በኋላ አንድ ሺህ ኢሞዎች ሲገደሉ በህይወት የተረፉት ሌሎች ወፎች በሚያስገርም መልኩ የአውስትራሊያ ወታደሮችን አሸንፈዋል። የ1932ቱ ታላቁ የኢሙ ጦርነት በታሪክ ውስጥ በጣም አሳፋሪ ከሚባሉት ወታደራዊ ሽንፈቶች አንዱ ሆኖ ተመዝግቧል። በወታደራዊ ሳይንስ ውስጥ ጠላትን አለመናቅ ተብለው ከሚሰጡ ምሳሌዎች አንዱ ሆኗል።